መጨረሻም የኦሮሚያው ፕሬዚዳንት ኦቦ ሽመልስ አብዲሳ በድብቅ የተናገሩት ቪዲዮ አፈትልኮ መውጣቱን ተከትሎ እጅግ በጣም ከባድ ተቆሞ እየገጠማቸው ይገኛል። ሽመልስ የወጣባቸው ይህንም ቪዲዮ የተመለከቱ በርካታ ፖለቲከኞችም አቶ ለማ መገርሳን ጨምሮ ሌሎችም የሰላ ትችታቸውን በመሰንዘር ላይ ይገኛሉ። ለመሆኑ የኦሮሚያው ፕሬዚዳንት ኦቦ ሽመልስ አብዲሳ ምን ተናግሮ ነው? በጋራ እንቀኘዋለን። አስደንጋጭ መረጃ። የጤና ሚኒስቴር ዶክተር መቅደስ ዳባ ትናንት በሰጡት መግለጫ ከደቡብ ኢትዮጵያ ውጪ ሌላ ኬዝ አላየንም ቢሉም ባርሲ ዞን አስኮ ወረዳ ሁሉቆ ቀበሌ በበሽታው እንደተጠቁ የተጠረጠሩ የ13 ሰዎች ህይወት ማለፉን መሰረት ሚዲያ የጤና ባለሙያዎችን አነጋግሮ ዘግበዋል። በበሽታው ህይወታቸውን ካጡ ሰዎች መካከልም የወረዳው ነዋሪዎች የሆኑ ሳኒ አህመድ ኢብራሂም፣ ሐሚዶ አብዱርሃማን፣ በያን ሞሐመድ አብዲ አብደላ ሙለታ ኢብሮ ሁሴና ሙሜ ህፃን መይሙና ሳና አህመድ ህፃን ማሪፍ ሙሐመድ ሌሎችም እንደሚገኙበት ተነግሯል። መረጃው ለህዝብ እንዳይደርስ አለመፈለጉን መሰረት ሚዲያ ሐኪሞቹን እንደ ምንጭ ተጠቅሞም ዘግቧል። ወደ ኦርቶዶክሳውያን ደም የሰከረችው የአርሲ ምድር በአዲሱ ቫይረስ እንዲሁም በተለያዩ አደጋዎች መጠቃት ጀመረች በአሁኑ ሰዓትም የብዙዎችን ትኩረት ሳቦ ታዲያ በበሽታው ተጠቅተው ህይወታቸው ካለፉት ውስጥ አንድም ኦርቶዶክስ ያለመገኘቱ ነው በዚህም ድንጋጤ ሳቢያ በርካቶች ወደ ሌሎች አጎራባች ቀጠናዎች እየሸሹ ሲሆን ምንድነው እየተፈጠረ ያለው መፍትሄውስ ምን ይሆን የኢትዮጵያ ጤና ሚኒስቴር ስለምን ዝምታ መረጠ ምንድን ነው የታቀደው ስለሚለው መረጃዎችን አጋራቸዋለሁ Bro, no one saw this coming.

በአሁን ሰዓት የመላው ዓለምን ትኩረት የተሰበው የዓለማችን ቁጥር አንዱ የእግር ኳስ ተጫዋች ክርስቲያኖ ሮናልዶ የአሜሪካው ፕሬዚዳንት ዶናልድ ትራምፕን በማግኘት እንደሚያነጋግራቸው የተገለጸ ሲሆን በዚህም እጅግ በጣም በርካታ ቁጥር ያለው የህዝብ ማዕበል በዋይት ሃውስ ተገኝቶ በኢትዮጵያ ክርስቲያኖች ላይ የተፈጸመ ስላለው ነገር ድምፅ እንዲሆን ከፍተኛ ጥሪ እየተደረገ ይገኛል። ላሳያችሁና ልመለስስቤቀሽ ነውሪን

ይህ በአሁኑ ሰዓት በኢትዮጵያ አርሲ ኦርቶዶክሳውያን ላይ የተፈጸመ ስላለው ጥቃት የተለያዩ ባለስልጣናት ዝምታን ቢመርጦም፣ ዓለም ግን አውቆት እያወገጹ ነው። በዙሪያም ሰልፈኞቹ ምናሉ ስለሚለው መረጃዎች እንሰጣችኋለሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኒዓለም የተመሰግነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮችን እየላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደላት ቪዲዮ አሁን አንዳንዴ የሚናፈሱ ወሬዎች አሉ። ይሄኛው አንድ ሰሞን ይሄኛውን ሃይማኖት ኦሮሚያ ሊያጸዳ ነው፣ ይሄኛውን ሊያጸዳ ነው የሚሉ ሰዎች ከእውቀት ኦሮሚያን ከማወቅ የጸዱ ሰዎች ናቸው፣ እነሱ እንደዚህ የሚሉት የኦሮሚያው ፕሬዝዳንቱ ቦ ሽመልስ አብዲሳ የሰሞኑ ወቅታዊ የአርሲውን አሳሳቢ ጉዳይ ተከትሉ በጋዜጠኞች ቃለ መጠይቅን አድርጓል። በዚህም ቃለ መጠይቅ ላይም እንደሰማችሁት አንዳንድ የሚናፈሱ ወሬዎች አሉ የኦሮሚያ መንግስት የለ ያጠፋ ነው ሲሉም ይከሳሉ። ይህ የእነሱን አላዋቂነት የሚያሳይ ነው ሲሉ እሳቸው በሚመራት ኦሮሚያ ውስጥ የሃይማኖት እኩልነት ተረጋግጦ እንደሚኖርም አስረድተዋል። ይህን ቪዲዮ ካያችሁ ዘንዳ በመቀጠል ደግሞ በድብቅ የተቀረጸውን አንድ መረጃ ደግሞ ላስቀኛችሁ።

እየመለስም በንግግራቸው አሁን በዚህ ጊዜ ውስጥ ረፉ ብሎ እጁን የሚያስገባ ካለ እየታዘብን ነው፣ ከምድረ ገጽን የምናጠፋው። ታዲያ እነሱን ስንጠርግም ይህንን የምትቃወሙም አንተዋችሁም፣ አንድ ላይ ነው እናንተንም የምናጠፋችሁ። ይህንን ጠንቅቃችሁ እወቁት በሚለው በዚህ ንግግራቸው ሳቢያ በአሁን ሰዓት በኦሮሚያ ወጣቶች ከፍተኛ ተቆሞ እየገጠማችሁ ይገኛል። ተከታትለን እንመልስ።

ወጣቶቹ ም ይህ ወጥ የተባለውን ቪዲዮ ከተመለከቱ በኋላ በፕሬዚዳንቱ በጣም እንዳዘኑ እና የምትቃወሙ ካላችሁም እናጠፋቸዋለን በሚለው በሽመልስ ንግግር ተቆጥተው ይኸው ማጥፋቱን ከኛ ጀምር ይመስል በአደባባይ ወጥቶ በጀግነት ፊት ለፊት ተጋፍጦታል በንግግራቸውም ሽመልስ የኦሮሞ ጥላት ነው ይውረድልን ከዚህ ቀደም ቆራጥና በሳል ሰዎች ኦሮሚያን መርተዋታል እንደ ምሳሌ አቶም ሳለማ ለማ መገርሳ ሌሎችን ማንሳት ይቻላል በእነሱ ጊዜ ኦሮሚያ ህዝብ ከሌሎች ብሔረሰብ ወንድሞቹ ጋር በሰላም በፍቅር ይኖር ነበር ዛሬ ላይ ግን ህዝቡ እየጎሪጥ እንዲታይና ጠላትነትንም እንዲያተርፍ አድርጎታል። ከዚህ በኋላ የእናንተ የፖለቲካ ቁማር አውቀናል፣ ኖሞር መታለል ሲሉም ተናግረዋል። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቻቸው ካልተፈረካከሱ በቀር በጭራሽ ሞት፣ ግድያ በኦሮሚያ ሊቆም አይችልም። መጀመሪያ ከተላላኪነት ራሳችንን ነፃ እናውጣ ሁለተኛ ታሪካችንን አበላሽተን አንጥፋ። እቺ ልትፈርስ የተመሰቃቀለች ጫፍ ላይ የደረሰችን ኢትዮጵያ አድነ ናት። ብንሞትም እንሞት፣ ይሄን ደግሞ እንጋፈጥ። ሽመልስን አሲን ከንገኤ አሲን ከንዳቤ ኤኙ ሚቲ ዲግሪ እሳ ሚቲ ሰርተፊኬቲ እሳ ሚቲ ቀሶ ኦሮሞት የዋንት አካና ደገተ ተኤ ገቲን ቀቡ ዶፉም ማለት የቀድሞ የኦሮሚያ ክልል ፕሬዚዳንት የነበሩት አቶ ለማ መገርሳ እንዲሁም ሌሎችን ፖለቲከኞች ሽመልስ በተናገረው ነገር ተቆጥተው ሀሳባቸውን ሰንዝሯል። ለማም በንግግራቸው ሽመልስ ለዚህ ያበቃው ድግሪውና ሰርተፍኬቱ አይደለም የኦሮሚያ ወጣቶች ትግል እንጂ ዛሬ እሱ ይህን የሚረሳ ከሆነ ጥቅም አልባ ነው ሲልም በነገር ሸንቆጥ አድርጎታል። አስደንጋጭ መረጃ የጤና ሚኒስተር ዶክተር መቅደስ ዳባ ትናንት በሰጡት መግለጫ ከደቡብ ኢትዮጵያ ውጪ ሌላ ኬዝ አላየንም ቢሉም በአርሲ ዞን አስኮ ወረዳ ሁሉ ቆ ቀበሌ በበሽታው እንደተጠቁ የተጠረጠሩ የ13 ሰዎች ህይወት ማለፉን መሰረት ሚዲያ የጤና ባለሙያዎችን አነጋግሮ ዘግቧል። ሐኪሞቹ እንደተናገሩት ታማሚዎቹ የታዩባቸው ምልክቶች ከባድ የራስምታት የተወሰነ መንቀጥቀጥና ማስመለስ ሲሆን በስተመጨረሻም በአፍ በአፍንጫና በጆሮቸው ደም ይወጣልን ብለዋል። በበሽታው ሕይወታቸውን ካጡ ሰዎች መካከልም የወረዳው ነዋሪዎች የሆኑ ሳኒ አህመድ ኢብራሂም፣ ሐሚዶ አብዱራህማን፣ በያን ሙሐመድ፣ አብዲ አብደላ፣ ሙለታ ኢብሮ፣ ሁሴና ሙሜ፣ ሕፃን መይሙና ሳና፣ አህመድ ሕፃን ማሪፍ ሙሐመድ ሌሎችም እንደሚገኙበት ተነግሯል። መረጃው ለህዝብ እንዳይደርስ አለመፈለጉን መሰረት ሚዲያ ሐኪሞቹን እንደ ምንጭ ተጠቅሞም ዘግቧል። ኦርቶዶክሲያኑ ደም እየሰከረችው የአርሲ ምድር የ13 ሰዎች ህይወት አዲስ በመጣው ወረሽኝ ሳቢያ ሊቀጠፍ ችሏል። ላረፉት ነፍሲ ማር ያልኩን ነገሩን አነጋጋሪ አድርገው ከሞቱት ውስጥ አንድም ኦርቶዶክስ የክርስቲያን አለመኖሩ ነው። በዚህ ጉዳይም የአርሲ ከሰሞኑ በኦርቶዶክስ ያለ የፈጸመች ለነበረው አሰቃቂ ድርጊት መልስ ነው ሲሉ የበርካታ ሃይማኖቶች አጥኚው በቃሉ ተናግሯል። በቃሉ ተያይዞ በምድር ፍትህ ሲዛባ እንዲህ ያለው ነገር ይከሰታል። አሁንም አርሲ ያረፈደባትም ጽንፈኞችን በማጋለጥ ለሕግ ታቅርብ፣ እግዚኦ ብላም ስለፈሰው የንጹሐን ደም ፈጣሪን ይቅርታ ጠይቅ ይ ካልሆነ ግን የህፃናቱን የክርስቲያኖች ደም ይፋረዳታል ሲሉም ተናግሯል። Bro, no one saw this coming Ronaldo and Trump meeting today

የዓለማችን የእግር ኳስ ተጫዋች ክርስቲያኖ ሮናልዶ ዛሬ በነጩ ቤተ መንግስት ከአሜሪካው ፕሬዚዳንት ትራምፕ ጋር እንደሚገናኙና እንደሚመክሩ የታወቀ ሲሆን ይህንን የተመለከቱ በርካታ ቁጥር ያላቸው አሜሪካውያን እንዲሁም ኢትዮጵያን ሌሎችን ባንድ ላይ በመውጣት በኢትዮጵያ ባርሲ ክርስቲያኖች ላይ እየደረሰ ያለውን ጥቃት በመውገዝ የእግር ኳሱ ኮከብ ክርስቲያኖም ድምፃቸውን እንዲያሰማላቸው ጥያቄን አቅርበዋል። ይህ ጉዳይም በአሁኑ ሰዓት የዓለምን ትኩረት ለመሳብ ችሏል። ፍትህ ባርሲ በማተባቸው ምክንያት ህይወታቸው ለተቀ